ሰላም ና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከሁለተኛው የዩቲዩብ ቻነላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናችኋለን። ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር አድርጉ። በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር መረጃዎች እየተነሱ ይገኛሉ። ሌላ ጊዜም እንደምናደርገው እነዚህን የዝውውር መረጃዎች ደግሞ ዛሬ ላይ እያነሳሳን ከእናንተ ጋር ቆይታን የማደርግ ይሆናል። እንደተለመደው ፏርባሩ ፕሮግራሙን እየመራው ቆያለው። ከመሸጋገሪያው በኋላ በቀጥታ ወደ ፕሮግራማችን የምናመራ ይሆናል። መሸጋገሪያውን ሰምተን በድጋሚ ተመልሰን እንመጣለን። ቻልሲ ራሱን ከአጥቂው ዝውውር ማስወጣቱን ይፋ አድርጓል። ቸልሲዎች አዲስ አጥቂ ለማስፈረም ቢፈልገውም ኤንዞ ማሪስ ከሚፈልገው አጥቂን ለማስፈረም አልቻሉም። ሰሜዎቹ ባለፈው ክረምትም ከበርካታ አጥቂዎች ጋር ስማቸው ተገናኝቶ ነበረ፣ ቪክተር ዮከርሽ፣ አይቨን ቶኒ ና ቪክተር ኦስሜን። ሆኖም ግን አንዳቸውንም አላስፈረሙም እና ፍለጋው በዚህ ክረምትም ይቀጥላል ተብሎ እንደሚጠበቅ ነው። ዘገባዎች አሁን ላይ በስፋት እየዘገቡ የሚገኙት እንደ ከቼንድ ኦፍሳይድ ዘገባ ከሆነ ቻልሲ ቪክተር ኦሰሜንን ለማስፈረም ከውድድሩ ለመውጣት ወስኗል። ለጊዜው ናይጄሪያዊ አጥቂ በክረምቱ የዝውውር መስኮት እቅዳቸው ከዋና ኢላማዎች አንዱ ተደርጎ አይቆጠርም። ሰማያዎቹ ሙሉ ለሙሉ በቪክተር ኦሰሜን ውድድር ላይ ቢሆኑም ፍላጎታቸው ግን በቅርብ ጊዜያቶች ውስጥ መቀነሱ ነው። እንዲሁ ዘገባዎች እየጠቆሙት የሚገኘው ለጋላት ሳራይ ላይ በዚህ ሲዝን በ32 ጨዋታዎች 28 ጎሎችን ካስቆጠረ በኋላ ቪክተር ኦሰሜን ማንቸስተር ዩናይትድን ጨምሮ ከአንዳንድ የዓለም ታላላቅ ክለቦችም ትኩረትን እየሳበ ነው። ሰማያዊዎቹ የማጥቃት አማራጫቸውን ለማጠናከር ሌሎች አማራጮችን በመፈለግ ላይ እያተኮሩ ናቸው። እንደ ቪክተር ዮከርሽና ቤንጃሚን ሼስኮ ያሉ ስሞች አሁን ላይ በቼልሲ ዝርዝር ውስጥም የሉም ነው እየተባለ የሚገኘው አሁን ላይ እንግዲህ፣ ሌሎች ተጫዋቾች ላይ ትኩረት ያደርጋሉ ተብሎ ይጠበቃል። ከቪክተር ኦስሜን ውጪ እነ ቪክተር ዮከርሽና ቤንጃሚን ሼስኮ ላይ ነው ትኩረታቸው። ይህ በእንዲህ እንዳለ ማንቸስተር ዩናይትድ እና ዩቬንቱስ ኦሴሜንን ለማስፈረም ፍክክር ውስጥ ይገኛሉ። ዩናይትዶች የሁለቱን የራስመስ ሆይለንድና የጆሽዋ ዘርክዚ የወደፊት እጣ ፈንታ ላይ ጥርጣሬ ውስጥ በመገኘታቸው ምክንያት እንግዲህ በፊት መስመሩ ላይ ትልቅ ዳግም ግንባታን ለማድረግም እቅዳላቸው። ኦሴሜን በሚቀጥለው የውድድር ዘመን በማንቸስተር ዩናይትድ የአጥቂ መስመሩን ሊመራ የሚችል ከፍተኛ ደረጃ ያለው አጥቂ ሆኖ ይታያል። ዩቬንቱሶችም የናፖሊዮን ተጫዋች ለማስፈረም አቅረው እየሰሩ ሲሆን አሁን ላይ በውሰት በጋላት ሳራይ ይገኛል። ዶሻን ቭላሆቪች ከዓለም ክለቦች ዋንጫ በኋላ ሊለቁት ስለሚችሉ የጣሊያኑ ክለብ ቪክተር ኦስሜንን እንደ ጥሩ ተተኪም አድርገው ይመለከቱታል። በዩቬንቱስ ዳይሬክተር ክሪስቲያኖ ዦንቴሊኖ እና በኦስሜን ተወካዮች መካከልም ያለው ጠንካራ ግንኙነትም ለወደፊቱ ነገሮችን ሊረዳ ይችላል። የቸልሲ ከዝውውሩ መውጣት ናይጄሪያዊውን ለማግኘት ጥሩ ተስፋ ይሰጣል። የኦሴሜን የዝውውር ጉዳይም አሁንም ክፍት ነው። ስሙንም በገቢያው ላይ ካሉት በጣም ትልልቅ ስሞች መካከል አንዱ አድርጎም ይቆያል ተብሎ ነው የሚጠበቀው። ፋብሪሲዮ ሮማኖ የሊቨርፑሉ ኮኮብን በክረምቱ ሊለቅ ይችላል ተብሎ እንደሚጠበቅ ይፋ አድርጓል። ሊቨርፑሎች በአንዳንድ ቁልፍ ተጫዋቾቻቸውን ክለቡን የሚለቁበት የክረምት ተጫዋቾች የዝውውር መስኮት እየመጣላቸው ነው። አርኔስሎት ክለቡን በተረከበበት የመጀመሪያው የውድድር ዘመን የፕሪምየር ሊጉን ዋንጫ ሊያሸንፍ ቅርብ ነው። ነገር ግን ቀጣዩ የውድድር ዘመን ለቡድኑ ፈታኝ ሊሆን እንደሚችል መረጃዎች ያሳያሉ። ሆላንዳዊው አሰልጣኝ ከዚህ ሲዝን በኋላ እንግዲህ ቁልፍ ተጫዋቾቻቸውን ሊያጡ ይችላሉ። እንደ ትሬንት አሌክዛንደር አርኖልድ ያሉትን እንግዲህ፣ ቨርጂል ቫንዳይክ እና ሞሐመድ ሳላ ያሉ ኮከቦች ኮንትራታቸውን ሊያራዝሙ እንደሆነ ግን ሰምተናል። ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ ሊያመራ የሚችል ሲሆን የሌሎቹ የሊቨርፑል ቡድን ደግሞ ተጫዋቾች እንግዲህ መቆየታቸውና ለመቆየታቸው አልተረጋገጠም። ዳርዊን ኖነስ ከክለቡ መልቀቅ ጋር ተያይዞ ስሙ የተነገረ ሌላኛው ተጫዋች ነው። በዚህ የውድድር ዓመት ያለው ደካማ አቋም ግምት ውስጥ በማስገባት ሊለቅ እንግዲህ እንደሚችል ብዙዎች ይገምታሉ። ፋብሪሲዮ ሮማኖ ከሳዑዲ አረቢያ ክለቦች ፍላጎት የተነሳ ክለቡን እንግዲህ ሊለቅ የሚችል ተጫዋች በማለትም ልዊስ ዲያዝንም ሰይሞታል። ኮሎምቢያዊ ዋጥቂ በጥር ወር ከሳዑዲ ክለቦች ፍላጎትም ነበረው። ነገር ግን ሊቨርፑል የቻምፒየንስ ሊግ ጉዞን ለመርዳት በፕሪምየር ሊግም ለመቆየት ወስኗል። እንዲሁ ፋብሪሲዮ ሮማኖ ተጫዋቹን ለማቆየት ወይም ደግሞ ለአዲስ ፈተና ሊቨርፑልን መልቀቅን ይፈልግ እንደሆነም በቅርቡ ይወስናል ተብሎ ነው የሚጠበቀው። ፋብሪሲዮ ሲናገር ዳርዊን ኑኔስ በክረምቱ ከሊቨርፑል እንደሚለያይ ነግሬያቸዋለሁ። ሉዊስ ዲያስ እድሉ አለው። የመቆየት ዋስትና የለውም። በክረምቱ የሚለቅበት እድል አለው። ከሳዑዲ በጥር ወር ልዊስ ዲያዝን የሚፈልጉ ቡድኖች ነበሩ፣ ነገር ግን ተጫዋቹ በሊቨርፑል ለመቆየት ወስኖ ነበር። ተጫዋቹ በሊቨርፑል የውድድር ዘመን ላይ አተኩሮ ነበር። አሁን ላይ ግን የሳዑዲ ክለቦች በልዊስ ዲያስ በድጋሚ ፍላጎት ያሳያሉ። አልናስርና ሌሎች ክለቦችም ልዊስ ዲያዝን ይከታተላሉ። ዲያዝ በዚህ ጉዳይ ላይ ለመወሰን ብዙ ስራ እንደሚበዛበት የሚታወቅ ሲሆን ልዊስ ዲያዝ አሁን ላይ በክረምቱ ምን ያክል ምን ማድረግ እንደሚፈልግ መወሰን አለበት። የ28 ዓመቱ የቀያዮቹ ኮኮብ በዚህ ሲዝን 14 ጎሎችን አስቆጥሮ 8 አሲስቶችን አድርገዋል። 44 ጨዋታዎችን ነው ለሊቨርፑል ዘንድሮ ማድረግ የቻለው። ሊቨርፑልና ማንቸስተር ሲቲ በአንድ ተጫዋች ዝውውር ላይ እየተፎካከሩ ነው። ሊቨርፑልና ማንቸስተር ሲቲ በፕሪሚየር ሊጉ ብዙ ፍልሚያዎችን አድርገዋል። አሁን ግን ተጫዋቾችን ለማስፈረም ሊፋለሙ ነው። ሁለቱም የፕሪሚየር ሊግ ክለቦች ሰፊ የስካውት መረብ አላቸው። ብዙ ጊዜ ፊርማቸውንም ሰርተዋል። አርኔስ ሎት እና ፔፕ ጓርዲዮላ የመሃል ሜዳ ክፍሎቻቸውን በዚህ ክረምት ለማጠናከር እየፈለጉ ነው። ምንም እንኳን ሲቲ ኒኮ ጎንዛሌዝን በጥር ወር ቢያስፈረሙም እንደ አማካይ ትኩረታቸውን ስቧል። እንደ ከቼንዶ ኦፍሳይድ ዘገባ ከሆነ የፕሪምየር ሊግ ክለቦች ሊቨርፑልና ሲቲ የቶሪኖን አማካይ ሳሙኤል ሪቼን ለማዛወር ከሚፈልጉ ክለቦች መካከል ይገኙበታል። ሪቺ በተለይም እንደ ዩቬንቱስ፣ ኤሲ ሚላን፣ ኢንተር ሚላን እና ቶትንሃም ባሉ ክለቦች ዝውውር ውስጥም ይገኛል ተብሎ ነው የሚታሰበው። ኢንተር ሚላን፣ ዩቬንቱስ እና ኤሲ ሚላን በሪቺ ዝውውር ዙሪያ ለወራት ከቶሪኖ ጋር ሲደራደሩ ቆይተዋል። የሲሪኤው ክለብ ለዝውውሩ ከ35 እስከ 40 ሚሊዮን ዩሮ የሚጠጋ ዋጋ ይፈልጋሉ። በዚህ የውድድር ዓመት 32 ጨዋታዎችን በሲሪኤው እንግዲህ መጫወት የቻለው ሪቺ በመከላከልና ኳሶችን መስክቶ በመውጣትም ብቃቱ የሚታወቅ ሲሆን በአውሮፓ መድረክን በጣም ተፈላጊ እንደሆነ መረጃዎች አሁን ላይ እየጠቆሙ ይገኛሉ። ሊቨርፑል እና እንግዲህ ማንቸስተር ሲቲ በተለይም የመሀል ሜዳ ጥልቀታቸውን ለማጠናከር ሪቺን ወደ ዝርዝራቸውም እንደጨመሩት ተነግሯል። የተጫዋቹ ፕሮፋይልን የሚስብ ሲሆን ለሁለቱም ክለቦችም ተመራጭ የመሀል ሜዳ አማራጭም ሊሆን ይችላል ተብሎ ነው የሚታሰበው። የቶሪኖ ፕሬዚደንት የሆኑት ኤርባኖ ካይሮ ስለ ተጫዋቹ ዝውውርም ግልጽ መልእክትን ለፈላጊዎቹ ልከባል። ከተጫዋቹ የሚፈልጉት ዋጋ ከተሟላ የሪቺን ዝውውር ለመፍቀድም ዝግጁ እንደሆኑ ጭምር ነው የተናገሩት። ሩበን አሞሪም በዚህ ክረምት በማንቸስተር ነትን ሊያደርጋቸው የሚፈልጋቸውን ሁለቱ ፈራሚዎችን ለይተዋል። ማንቸስተር ዩናይትድ ለተጨናነቀ የክረምት የተጫዋቾች የዝውውር መስኮት ራሳቸውን እያዘጋጁ ነው። ዩናይትዶች በሁሉም ቦታዎች ላይ አዳዲስ ተጫዋቾችን ይፈልጋሉ። ክለቡ አዲስ ፊቶችን ወደ ቡድኑ በማምጣትም ሩበን አሞሪምን ለመደገፍ ወስኗል። በዚህም ክረምት በርካታ እንግዲህ ተጫዋቾች ክለቡን የሚለቁ ሲሆን አዳዲስ ተጫዋቾችም እንደሚተኩ ነው የሚጠበቀው። አሊሃንድሮ ጋርናቾ ቤቱን ለሽያጭ እንዳቀረበ ተዘግቧል። እናም ዩናይትዶች ለዝውውር ንግዳቸውም ገንዘብ ማሰባሰቢያ መንገዶችን ሲፈልጉ ጋርናቾ መሥዋዕትነት የሚከፍለው ተጫዋች ነው። በውሰት ላይ የሚገኙት እንደ አንቶኒና ማርከስ ራሽፎርድም ያሉ ተጫዋቾች በክለቡ የወደፊት ተስፋ የላቸውም። እናም ሽያጫቸውም ለሩበን አሞሪም ቡድን ከፍተኛ ገንዘብ እንዲያገኝም ሊረዳው ይችላል ተብሏል። የዘአትሌቲኩ ጋዜጠኛ ላውሪ ዊትዌል እንደተናገረው ሩበን አሞሪም በዚህ ክረምት ሁለት ትልልቅ ፈራሚዎችን ለማድረግ ማቅዷል። አጥቂና አማካይ የክለቡ ቀዳሚ ጉዳይ ነው። እንደ ክሪስቲያን ኤሪክሰንና ካሴሜሮ ያሉ ተጫዋቾች በዚህ የውድድር ዘመን በኋላም ከክለቡ ሊለቁ ስለሆነ ዩናይትድ አዲስ አማካይ ያስፈልገዋል። ማንቸስተር ዩናይትዶች በቡድኑ ውስጥ ተጨማሪ ጥራትን ማምጣት ይፈልጋሉ። ሩበን አሞሪም አሁን ባለው ተጫዋቾች እየታገለ ነው። የአጫዎት ስርዓቱም በኦልትራፎርድ እንዲሳካ ወጣትና ቀልጣፋ አማካይም ያስፈልገባል። በአንጻሩ በዘንድሮው የውድድር ዘመን ቡድኑ በጎልፊት ባሳየው ደካማ አቋም ምክንያትም አጥቂው በክለቡ አጥብቆ የሚፈለግ ተጫዋች ነው። ሁለቱም ራስመስ ሆይላንድ እና ጆሹዋ ዘርክዚ በዚህ ውድድር ዘመን በጎል ፊት መጥፎ ዓመትን እያሳለፉ ነው። ሁለቱም በዚህ ውድድር ዘመን በሊጉ እያንዳንዳቸው ሶስት ጎሎችን አስቆጥረዋል። ይህም በማንቸስተር ዩናይትድ ደረጃ ላለ ክለብም ጥሩ የሚባል አይደለም። በአጥቂ ቦታ ከፍተኛ የዝውውር ኢላማቸው ቪክተር ኦስሜን በዚህ ክረምት ዩናይትድን ሊቀላቀል ይችላል ተብለዋል። የአታላንታ አጥቂያ ዶሜለ ሉክመን ሌላኛው በፕሪምየር ሊግ ሃያል ቡድን የሚፈለግ ተጫዋች ነው። ዩናይትዶች እነኚህን ቦታዎች ለመሙላትም ቅድሚያ ሰጥተው ይሰራሉ። በተለይም የሩበን አሞሪም ፍላጎት በቡድን ውስጥ አብዛኛውን ቦታ ማደስ ነው። ከግብ ጠባቂ ጀምሮ የመሀል ተከላካይ፣ የአጥቂ አማካይም ለማምጣት ፍላጎት እንዳላቸው ጭምር እየተነገረ ይገኛል። ክሪስቲያን ሮሜሮን ለመተካት በቶትናም የተመረጠው የመሃል ተከላካይ ክሪስቲያን ሮሜሮ በሚቀጥለው ክረምት ቶተንሃምን ሊለቅ ይችላል። የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ እንግዲህ ተተኪውን ለማግኘት ከወዲሁ ገበያውን በማሰስ ላይ ይገኛሉ። ሮሜሮ በቅርብ ጊዜያቶች ውስጥም ራሱን ከቶትናም የተከላካይ መስመር ምሰሶዎች አንዱ አድርጎ አቋቁመዋል። ነገር ግን ለለንደን ያለው ቀጣይነቱ አጠራጣሪ ነው። የአርጀንቲናው የመሃል ተከላካይ የበርካታ የአውሮፓ ግዙፍ ክለቦችን ፍላጎትንም እንዲሁ ቀስቅሷል። አሁን ላይ ክሪስቲያን ሮሜሮ የወደፊት ህይወቱን ከሰሜን የእንግሊዝ በበለጠም እየራቀ ይመስላል። በክረምት የዝውውር ገበያ ከቶትናም የመውጣት እድሉ እየተጠናከረ ነው። ክለቡ ምንም እንኳን ለመልቀቅ ባይፈልግም ትልቁ ተጫዋቹን እንግዲህ እንዳይለቅ ለመፍቀድ አይችሉም። አሁን ላይ በቶተንሃም ያለው ነገር ሮሜሮ ሊተካ የሚችል ምትክ መፈለግ ብቻ ነው። ከሮሜሮ ፈላጊዎች መካከል የስፔን እግር ኳስ ዋና ክለቦች ሪያል ማድሪድ እና አትሌቲኮ ማድሪድ ናቸው። ሁለቱም ቡድኖች የተከላካይ መስመራቸውን በትልቅ እንግዲህ ተጫዋቾች ለማጠናከር የሚፈልጉ ሲሆን ክሪስቲያን ሮሜሮም ለሁለቱም ቡድኖች የጨዋታ አስተያየልም ይሆናል። የሮሜሮ መሪነትና በአውሮፓ ውድድሮች ላይ ያለው ልምድም የተከላካይ መስመራቸውን በፍጥነት ለማደስም ለሚፈልጉት ሁለቱ ክለቦች ማራኪ አማራጭ ያደርገዋል። ከዚህ ሁኔታ አንጻር የቶትናም ኃላፊዎች በፍጥነት ተንቀሳቅሰዋል። የእንግሊዙ ክለብ ከዋና ተጫዋቻቸው አንዱን ሊያጡ እንደሚችሉም በመገንዘባቸው ተተኪዎችን በመፈለግ ላይ ሲሆኑ ከሚፈልጓቸው ስሞች መካከል አንደኛው ኢሳክ ሂን ነው። በአሁኑ ጊዜ በአታላንታ ያለው ስዊድናዊ ተከላካይ በሴሪኤ በጥንካሬውና በታክቲካል ብቃቱ እናም በአየር ላይ ኳስ አጠቃቀሙም ከፍተኛ ብቃቱን በማሳየቱ ለቶትናም ሆትስፐርስ ትልቅ አማራጭ ይሆናል ተብሏል። የ26 ዓመቱ ሂን በእግር ኳስ ሕይወቱ ምርጡ ጊዜ ላይ የሚገኝ ሲሆን ብቃቱ የበርካታ የአውሮፓ ታላላቅ ቡድኖችንም ትኩረትን ስቧል። ቶተናም የተከላካይ መስመሩን በቶሎ ለማጠናከር ስዊድናዊውን ይፈልጉታል። ቶተናሞች ኢሳኪንን የሮሜሮ መልቀቅን ለመተካትም ፕሮፋይሉ ተስማሚ ያደርገው ይቆጥሩታል። ሁሉም ምልክቶች በዚህ ክረምት የዝውውር ወቅትም አዲስ ተከላካይ እንደሚመጣ ይጠቁማሉ። ባርሴሎና አይነኬ ተጫዋቹን ለፈላጊዎቹ አሳውቀዋል። ይህ ተጫዋች ላሚን ያማል አይደለም። በባርሴሎና ቡድን ውስጥ ካሉ ተጫዋቾች መካከል አንደኛው እንደማይነካ ተጫዋች ተደርጎ ይታያል። ብዙዎቹ አይነኬው ላሚን ያማል እንደሆነ ቢያስቡም የካታላኑ ቡድን ባለስልጣኖች ፔድሪ በመሃል ሜዳ ራሱን የባርሴሎና ዋና ሰው አድርጎን በማቋቋም የባርሴሎና ቡድን አይነኬው ተጫዋች ነው ብለው አሳውቀዋል። በመሃል ሜዳ ሳየው ትልቅ ብቃት አሁን ባለው ቡድን ውስጥም ከዋና አስፈላጊ ተጫዋቾች ወደሚሆን ደረጃ ከፍ እንዲል አድርጎታል። እናም በክለቡ ቢሮ ውስጥም ማንም የሚጠራጠረው ሰው የለም። በመልበሻ ክፍል ውስጥም በጣም የሚወደድና ከለላ እንግዲህ የሚደረግለት ተጫዋች ነው። አሁን ላይ ፔድሪ በባርሴሎና አይነኬው ሰው ነው። ብዙ ሰዎች እንደ ላሚን ያማል ያሉ ተጫዋቾች የባርሴሎና ዋና ሰው ነው እያሉ ቢያስቡም ነገር ግን የካታላኑ ክለብ ግን የፕሮጀክቱ ዋና ሰው ፔድሪ እንደሆነ ግልጽ አድርገዋል። የስፖርት ማኔጅመንቱ የፔድሪ ታክቲካል ብልህነትና በ22 ዓመቱ ያሳየው ብስለትና ቀጣይነት ያለው ብቃቱም በአሰልጣኞችና በክለቡ ኃላፊዎች እይታም ከሌሎች የላቀ ደረጃም እንዲሰጠው አድርጓል። በካምፕኑ ቢሮዎች ውስጥም ጠንካራ አቋም አለም። በአማካዩ ጉዳይ ምንም አይነት ድርድርም የለም። ትልልቅ ቡድኖች ለፔድሪ ፍላጎት አሳይተዋል። ነገር ግን ማንኛውም ውይይት ከመጀመሩ በፊት ሁሉም በሮች ተዘግተዋል። የመልቀቂያ አንቀጹም በጣም ውድ ነው። የፔድሪ ሚና ለባርሴሎና ወሳኝ መሆኑ ምንም ጥርጥር የለውም። ውድ ፕሮፖዛሎችም የፔድሪን ዝውውር አያሳኩም ተብሏል። ፔድሪ በባርሴሎና ቀጣዩ ጀግናቸው እንደሚሆንም ክርክር የለውም ሲል ነው የተናገረው። ሪዮ ፈርዲናንድ አርሰናልን ከሪያል ማድሪድ ማን እንደሚያሸንፍ ተንቢዋል። ሪዮ ፈርዲናንድ በዚህ ሲዘን በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ አርሰናል ከሪያል ማድሪድ ማሸነፍ ቢችል እንደሚገረም ተናግሯል። አርሰናሎች ከሁለት አስርት ዓመታት በኋላም በሚያደርጉት ጨዋታም ብዙ የማሸነፍ ግምት አግኝተዋል። የመጀመሪያውን ጨዋታ በተለይ ማሸነፋቸውን ተከትሎ በኤምሬትስ ይህንን ጨዋታ እንግዲህ አሸንፈው እንደነበር ይታወሳል። በ16ኛው ዙር ፒኤስቪ አንደን ሆቨንን 9 ለ3 በድምር ውጤት ከማሸነፉም በላይ በማድሪድ ደግሞ በኤምሬትስ ስቴዲየም የመጀመሪያውን ጨዋታ 3 ለ0 በሆነ ውጤት አሸንፈዋል። ፈርዲናንድ እንግዲህ በቲኤንቲ ስፖርት ላይ ሲናገር በአውሮፓ ውስጥ ያለ ማንኛውም እንግዲህ ቡድን ለሁለቱም ክለቦች ተቀራራቢ ግምትን ይሰጣል ያለ ሲሆን፣ ነገር ግን አሁን ላይ አርሰናሎችን ለዋንጫ እምጠብቃቸው ሲል ነው ሪዮ ፈርዲናንድ የተናገረው። ቻምፒየንስ ሊግን የምታሸንፈው ውድድር ነው። እኔ እንደማስበው ይህ ውድድር ለሁሉም ክፍት ነው። ጨዋታዎችን እያሸነፍክ ከሄድ አሸናፊ ትሆናለህ ማለት ነው። አሁን ላይ አርሰናል የበለጠ እድል እንዳለው አስባለሁ። የመጀመሪያው ጨዋታን እንግዲህ አድርገው ማሸነፋቸውን እናስታውሳለን። በሁለተኛው ዙርም ሪያል ማድሪዶች አይቀለብሱትም ምክንያቱም ይሄ የምናውቀው ሪያል ማድሪድ አይደለም ሲልም ነው እንዲሁ የተናገረው። ቸልሲና ሊቨርፑል 50 ሚሊየን ፓውንድ ለሚያስወጣው ተከላካይ ለመፎካከር ዝግጁ ናቸው። ቸልሲዎች በመጪው የክረምት ተጫዋቾች የዝውውር መስኮት የሊቨርፑሉን ኢላማ የሆነውን ተጫዋች ለማስፈረም ፉክክር ውስጥ ገብተዋል። ሁለቱም የፕሪሚየር ሊግ ቡድኖች በዚህ ክረምት ቡድናቸውን በተለይም የተከላካይ ክፍሉን ለማጠናከር ይፈልጋሉ። ቸልሲዎች የመሃል ተከላካይ ማስፈረማቸው ወሳኝ ሲሆን፣ ሊቨርፑል ደግሞ በክረምቱ ቨርጂል ቫንዳይክ ለመተካት ይፈልጋሉ። ሁለቱም ቡድኖች አንድ አይነት ተጫዋች አንድ አዲስ የመሀል ተከላካይ ለማስፈረም ይፈልጋሉ። ስፔናዊውን ተከላካይ ለማስፈረምም እርስ በርስ ለመፎካከር ተዘጋጅተዋል። እንደ ፉትቦል ኢንሳይደር ገለጻ ከሆነ ቼልሲ የቦርን መዙን ተከላካይ ዴን ሆችሰን ለማስፈረም የፉክክር አካል ሆነዋል። በዚህ ምክንያት የፕሪምየር ሊግ ተቀናቃኞቻቸው ሊቨርፑልን ተቀላቅለዋል። የቀድሞ ዋና ስካውት ሚኪ ብራውን ቼልሲዎች የፕሪምየር ሊጉን ተከላካይ ለማስፈረምም ከሊቨርፑል ጋርም እንደሚፋለሙ ተናግሯል። ሚኪ ብራውን ለፉትቦል ኢንሳይደር እንዲህ ሲል የተናገረው በጣም ጥሩ ችሎታ ያላቸው ተጫዋቾች ናቸው። በመሀል ተከላካይ ቦታ ላይም ቡድኖች የሚፈልጉትን ነገር የያዘ ተጫዋች ነው ብሏል። ዴን ሁይሰን ረጅምና ቀጭን ቢሆንም በአየር ላይ ኳስ ጥሩ ነው። ኳሱን በእግሩ ሲጫወት ፈጣንና ቀልጣፋ ነው። ሁሉም ነገርን ማግኘቱ አለ። ዴንኮች ሰን ከፍተኛ ደረጃ ላይ ያለ ተጫዋች ይመስለኛል። ስለዚህ ሊቨርፑሎችና ሪያል ማድሪዶችን ጨምሮ በርካታ ክለቦችም እሱን ስለፈለጉ ምንም አያስደንቀኝም ብለዋል። ቼልሲዎች በቅርብ ጊዜ ተጫዋቹ ላይ ፍላጎት ያላቸው ናቸው፣ ምክንያቱም ከኋላ በኩል መጠናከር ስለሚያስፈልጋቸው ለሱ ከሌሎች ክለቦች ጋር ለመፋለም ተዘጋጅተዋል። ሪያል ማድሪድ ወይም ሊቨርፑል ለሱ ተመራጭ ሊሆኑ ይችላሉ። ተከላካዩ ቦርን መዝ እንደሚለቅ እርግጠኛ ይመስላል። በመልቀቂያ አንቀጽ ውስጥ 55 ሚሊየን ፓውንድ አለ በዚህ ካለቀቀ ለኔ ይገርመኛል ሲልም የተናገረው ፋብሪሲዮ ሮማኖ እንደዘገበው ከሆነ ተከላካዩ በቦርንመስ ኮንትራክት ውስጥም 50 ሚሊየን ፓውንድ የመልቀቂያ ማፍረሽ አለው። ይህም ለሁለቱ የፕሪሚየር ሊግ ኃያላን ክለቦች ተመጣጣኝ ያደርገዋል ተብሎ ነው የሚጠበቀው። ነገር ግን እንግዲህ በርካታ ፈላጊዎች እንዳሉት የሚታወቅ ጉዳይ ነው። እነዚህ ሁለቱ የፕሪሚየር ሊግ ክለቦች ብቻ አይደሉም። ሌሎች ትልልቅ ክለቦችም እንዲሁ የዚህ ተጫዋች ፈላጊዎች እንደሆኑ ጭምር የሚያሳዩ መረጃዎች ናቸው በስፋት እየወጡ እንደሚገኙ ዘገባዎች እየጠቆሙ የሚገኙት። የባርሴሎና ኮከብ ተጫዋች ትችቶች እየተሰነዘረበት እንደሆነ ይሰማዋል። በክለቡ የወደፊት ቆይታው ላይም ትልቅ ውሳኔ ሊወስድ እንደሚችል የሚያሳዩ መረጃዎች ደግሞ አሁን ላይ እየወጡ ይገኛሉ። በዘመናዊ እግር ኳስ እንግዲህ ምርጥ ከሚባሉት አጥቂዎች አንዱ የሆነው የባርሴሎናው ኮኮብ ሮበርት ሌቫንዶስኪ በክለቡ ደስተኛ እንዳልሆነ ተናግሯል። ከኤል ናሲዮናል የወጡ ዘገባዎች እንደሚለው ከሆነ ፖላንዳዊ አጥቂ ተገቢ ያልሆነ ትችት እያስተናገደ በመሆኑ በክረምቱ ለመልቀቅ ያስባል። ሌቫንዶስኪ በዘመናዊ እግር ኳስ እንግዲህ ተመልካቹን በእጅጉ ካስደነቁ ታላላቅ ተጫዋቾች አንደኛው መሆኑ አያጠራጥርም። እናም በዚህ ውድድር ዘመን ለባርሴሎና ጥሩ አቋም አሳይቷል። በሁሉም ውድድሮች በ44 ጨዋታዎች 38 ጎሎችን ማስቆጠር ችሏል። ሶስት ለጎል የሆኑ ኳሶችንም አሲስት ማድረግ ችሏል። በላሊጋው ሮበርት ሌቫንዶስኪ በ29 ጨዋታዎች 25 ጎሎችን አስቆጥሯል። በአሁኑ ሰዓትም ጎል አግቢነቱን እየመራ ነው። ይሁን እንጂ ከላይ የተጠቀሰው ዘገባ ሌቫንዶስኪ በባርሴሎና ውስጥ በዙሪያው ያለው ሁኔታ እያደከመው እንደሆነ ይሰማዋል። የ36 ዓመቱ ተጫዋች በአስፈላጊ ጨዋታዎች ላይ ለባርሳ ጥሩ ነገርን ባለመስጠቱ ትችት እየደረሰበት እንደሆነ ይገለጻል። ሌቫንዶስኪ ከባርሴሎና አስተዳደር እውቅና ማጣቱም ቅር እንዳሰኘውም ዘገባው ጠቅሷል። ይህም በክረምቱ የዝውውር መስኮት ከክለቡ ለመልቀቅም ያስባል። ሳዑዲ አረቢያ ለሮበርት ሌቫንዶስኪ ጥሩ መዳረሻ ልትሆን ነው። ከላይ በተጠቀሰው ዘገባ መሰረት ሌቨንዶስኪ የሳዑዲ አረቢያ ፍላጎትን እየሳበ ነው። በርካታ ክለቦች ሌቨንዶስኪን እየተከታተሉ ነው። በመጪው የክረምት የተጫዋቾች የዝውውር መስኮትም ብዙ ጥያቄዎች ሊቀርቡለት ይችላሉ። የሳዑዲ ፕሮ ሊግ እንደ ልማዳቸው የዓለማችን ምርጥ ተጫዋቾችን ማምጣት ይፈልጋሉ። እንደ ዘገባው ከሆነ ስማቸው ያልተጠቀሰ የሳዑዲ ክለቦች ሌቨንዶስኪን ለማስፈረምም ለባርሴሎናና ለተጫዋቹ ከፍተኛ ዋጋ ለማቅረብም ፈቃደኛ ናቸው የሚሉ መረጃዎች እየወጡ ይገኛሉ። ኤርሊንግ ሃላንድ በማንቸስተር ሲቲ ተስፋ ቆርጧል። ለመልቀቅም ከወሰነ ሁለት ክለቦች ወደ እሱ ለማዘዋርም ዝግጁ ናቸው። የማንቸስተር ሲቲ ኮከብ ኤርሊንግ ብራውት ሃላንድ በቡድኑ ብቃት ደስተኛ እንዳልሆነና በክረምቱ ወደ ሌላ ቦታ ሊዘዋወር እንደሚችል ተነግሯል። ሃሪ ሰን ጀርሜን ና ባየር ሚኒክ የኖርዌያዊው ኢንተርናሽናል ፊርማን እያሳደዱ እንደሆነ የኤል ናሲዮናል ዘገባ ያመለክታል። ዘገባው የሃላንድ መልቀቅ ወደ እውነታነት መቃረቡን ያስነበበው። ሁኔታው አስገራሚ ሊመስል ይችላል። በተለይም አጥቂው በቅርቡ ከሲቲ ጋር እስከ 2034 ክረምት ድረስም በክለቡ የሚያቆየውን ስምምነት ከፈረመ በኋላ መሆኑ ነው። የማንቸስተር ሲቲ ለቀጣዩ የውድድር ዓመት ቻምፒየንስ ሊግ እግር ኳስን ካላገኘ የሀላንድ የወደፊት ቆይታ ጥርጣሬ ውስጥ ይገባል። ክለቡ ተጫዋቹን መሸጥ ባይፈልግም የተጫዋቹ ምኞት ግን ነገሮችን እንዲቀይሩ ያደርጋል ተብሎ ይታሰባል። ለሃላንድ በጠረጴዛው ላይ ያሉት አማራጮችን በተመለከተም ፒኤስጂ አዲስ 9 ቁጥር ፍለጋ ላይ ነው ጎንካሎ ራሞስን መውሰን እንደ እንደተጠበቀው መሆን አልቻለም። ይህ በእንዲህ እንዳለ ባየር ሚኒክ ሃሪኬንን በክረምቱ የፕሪምየር ሊግ ክለቦችም ፍላጎት ያሳዩበት በመሆኑ ፈርተባል። ያም ሆኖ ግን ይህ ሃላንድ መልቀቅ ከፈለገ ዝውውሩ በእጅጉ ከባድ ይሆናል። በ2022 ከቦሩሲያ ዶርትመንድ ክለቡን ከተቀላቀለ በኋላ የ24 ዓመት ኮከብ በውድድሮቹ 138 ጨዋታዎችን አድርገው 120 ገቦችን አስቆጥሯል። ፕሪሚየር ሊጉን ሁለቴ እና ረግሞ ቻምፒየንስ ሊግን አንድ ጊዜ ከሲቲዝኖቹ ጋር አሸንፏል። ሃላንድ በጉዳት ምክንያት ከቀሪው የውድድር ዘመን ውጪ መሆኑ ይታወሳል። ነገር ግን ለክረምቱ የዓለም ክለቦች ዋንጫ ዝግጁ እንደሚሆን ተረጋግጧል። ሚኬል ሜሪኖ የአርሰናሉ ኮከብ አሁን ላይ በፕሪሚየር ሊጉ ምርጡ ተጫዋች ነው ብሎታል። ኖርዌያዊው ከዳቪድ ሲልቫ ጋር ማነጻጸር ከባድ እንደሆነ አምኗል። ነገር ግን ከሁለቱ ጋር በመጫወቱ ደስተኛ ነው ከማርካ ጋር ቆይታን ያደረገው ሚካኤል ሜሪኖ ማርቲን ኦዴጋርድ ከቀድሞው የማንቸስተር ሲቲ ድንቅ ተጫዋች ዳቪድ ሲልቫ ጋር ተመሳሳይ መሆኑን ተናግሯል። ሁለቱን ለማነጻጸር ፍቃደኛ አልነበረም፣ ነገር ግን የአርሰናል የቡድን ጓደኛው በዚህ ሲዝን የሊጉ ምርጥ ተጫዋች እንደሆነ ለመናገር ደፍሯል። እንደ ተጫዋች ተመሳሳይ አቋም አላቸው። ሁለቱም የሚያጣምሩ እንግዲህ ተጫዋቾች ናቸው፣ ነገር ግን ምናልባት በተለያዩ ቴክኒካል መገለጫዎች ያላቸው ናቸው። ሪያል ሶሲዳድ በነበርኩበት ጊዜ ማርቲን ኦዴጋርድን ተሰናብቼ ነበር። ከጥቂት ቀናት በኋላ ዳቪድ ሲልቫ ሪያል ሶሲዳድን ተቀላቀለ። ማርቲን ኦዴጋርድ የፕሪምየር ሊግ ምርጥ ተጫዋች ነው ሊባል ይችላል፣ ነገር ግን እሱን ከዳቪድ ሲልቫ ጋር ማነጻጸር ግን ከባድ ነው ብሏል። ማርቲን ኦዴጋርድ ብዙ የተለያዩ ነገሮችን ይዟል። በእንግሊዝ ቆይታው በቦታው ምርጡ ነበር። የዚህ ትልቅ ክለብ ካፕቴን መሆን ትልቅ ጫና ያለው ሲሆን፣ እሱ በቡድኑም በተገቢው መንገድ እየመራ ነው በድጋሚ እሱ ጋር በመጫወቴ ደስተኛ ነኝ። እናም ከዳቪድ ሲልቫ ጋር ትንሽ ቆይቻለሁ። የተለየ ብቃት አለው። ማርቲን ኦዴጋርድም ልክ እንደ ዳቪድ ሲልቫ አቅም አለው። ከሁለቱም ጋር በመጫወቴ ደስተኛ ነኝ ብሏል። ሚካኤል ሜሪኖ ከማርቲን ኦዴጋርድ ጋር በአርሰናልና በሪያል ሶሴዳድ 59 ጨዋታዎችን አድርጓል። በስፔን ላ ሊጋ ሜዳውን ከዳቪድ ሲልቫ ጋር መጋራትም ችሎ ነበር። ማርቲን ኦዴጋርድ በዚህ የውድድር ዘመን በፕሪምየር ሊጉ 23 ጨዋታዎችን ያደረገው በፕሪምየር ሊጉ የደረጃ ሰንጠረዥም ሁለተኛ ደረጃ ላይ ለሚገኘው አርሰናልም ሁለት ጎሎችን አስቆጥሮ አራት አሲስቶችን ማድረግ ችሏል። ጋሪ ኔቪል የማንቸስተር ዩናይትድ አስተዳደሮች ሩበን አሞሪምን እንዲደግፉ አሳስቧል። ጋሪ ኔቭል የማንቸስተር ዩናይትድ ሰዎች ሩበን አሞሪምን ከአጮች ዘይቤው ጋር የሚስማሙ ተጫዋቾችን በመመልመል እንዲደግፉ አሳስበዋል። አሁን ባለው አሰራሩ ጥሩ ያልሆኑ አምስት ተጫዋቾችን ጠቁሞ ተስማሚ ማጠናከሪያዎች እንዲኖሩም ጠይቋል። ኔቭል ቡድን ውስጥ ብዙ ጠቃሚ ያልሆኑ ተጫዋቾች እንዳሉ እና ብዙ ለውጦችም እንደሚያስፈልግ ነው ያሳሰበው። የቀድሞው የቀርመው የዩናይትድ ተከላካይ እንዲህ ሲል ተናግሯል። ዩናይትድ ለምን ወደ ዝቅተኛው ደረጃ እንደተመለሰ ተረድቻለሁ። ነገር ግን ከዦዜ ሞሪኒዮ ኦሌጎነር ሶልሼር ና ኤሪክ ቴንሃግ ያየ ነው ነገር አሁንም እያየን ነው። ሁሉም ተጫዋቾች የፈረሙት ከፍተኛ አቅምና ከፍተኛ ኃይል ያለው እግር ኳስን ለመጫወት በማሰብ ነበር። ነገር ግን ሁሉም ተጫዋቾች በትልልቅ ጨዋታዎች አቅማቸው ዝቅተኛ ሆኖ እንመለከተዋለን። ሩበን አሞሪም በሲቲ ጨዋታ ያንን አጫውት ለምን እንደመረጠ ተረድቻለሁ። ምክንያቱም እሱ ካገኛቸው ተጫዋቾች ጋር ይህንን ማድረግ ብቻ ነው የሚችለው። ቀጣይ ዓመት ከማሰባቸው በፊት ወዲያውኑ አዳዲስ ተጫዋቾችን በማምጣት ይኖርባቸዋል። የፊት መስመር ተጫዋቾችንና የክንፍ ተከላካዮችን በቁ ሁኔታ ላይ አይደሉም። አምስት ተጫዋቾች በቡድን ውስጥም ጥቅም አይሰጡም፣ ሲልም የተናገረው ሩበን አሞሪም በእርግጠኝነት ተጫዋቾችን ይፈልጋል የእሱን ሥርዓት ለመጫወትም እንዲችል ብቃት ያለው ተጫዋችም መጥተው እሱን ማገልገል አለባቸው ብሏል። ሩበና ሞሪም እንግዲህ በኦልትራፎርድ የአሰልጣኝነት ቦታን ከተረከበ በኋላ በመረጠው የ343 አስተላለፍ ላይም ጸንቷል። ስለዚህም ደግሞ በዚህ ስርአት ቡድኑ ውጤታማ እንዲሆንም የግድ አዳዲስ ፊቶችን መመልከት አለብን። ቡድኑ በክረምቱ ብዙ ተጫዋቾችን መልቀቅ አለበት ሲልም ነው እንዲህ የተናገረው ፖል ስኮልስ። ስለወጣቶቹ ሽያጭና ስለቡድኑ ደካማ ምልመላ ማስተያየቱን ሰጥቷል። ፖል ስኮልስ ማንቸስተር ዩናይትድ የሩበን አሞሪም ቡድን በኦልትራፎርድ መልሶ ለመገንባትም በዚህ ክረምት ያቀዱትን የወጣቶች ሽያጭም የተቃወመ ይመስላል። ፖል ስኮልስ በተጨማሪም በምልመላ ስትራቴጂያቸው እንግዲህ ዋና ውድቀቶች ላይም ስጋቱን አካፍሏል። ዩናይትዶች በውድድር ዘመኑ ጥሩ ጊዜ ላይ አይደሉም። የክለቡ ተጫዋቾችም ከሩበን አሞሪም ሶስት አራት ሁለት አንድ የጨዋታ ስርዓት ጋርም ለመላመድ እየታገሉ ባሉበት በዚህ ሰዓት ክረምት ላይ ትልልቅ ዳግም ግንባታን እንደሚያደርጉ ይጠበቃል። ሆኖም ግን በ2024 የክረምት ተጫዋቾች የዝውውር መስኮት ከ180 ሚሊዮን ፓውንድ ያወጡ ሲሆን በጥር ወር ደግሞ ፓትሪክ ዶርጉን ብቻ በማምጣት በኦልትራፎርድ ገንዘቦችን ለዝውውር እንደ ቀድሞ በመቀላቀሉም እንደ እንደማይወጡ ነው ፍንጭ የተሰጠው። በተለይም ሰር ጂም ራትክሊፍ ክለቡ የፕሪሚየር ሊግን ጥብቅ የትርፍና ዘላቂነት ህጎችን እንዳይጠቅስም ክለቡ የሚያጋጥሙትን ችግሮች ማሳወቁ ይታወሳል። በዚህ ምክንያት ዩናይትድ በዚህ ክረምትም ተጫዋች ከመግዛታቸው በፊት መሸጥ ሊኖርባቸው እንደሚችል ጭምር ይናገራል ፖል ስኮልስ ለፕሪምየር ሊግ እንግዲህ ፕሮዳክሽን ሲናገር ለአዳዲስ ፈራሚዎችም ገንዘቡ ኬት ነው የሚመጣው። ከሰር ጂም ራትክሊፍ ጋር የተደረጉትን ቃለ መጠይቆችን አይተናል። እናም ጥሩ ተስፋ አላደረጉም። ሩበን አሞሪም ወደ ሌሎች ነገሮች የሚሄድ ከሆነ እንግዲህ የሚያገኝ አይመስለኝም። ልሳሳት እችላለሁ፣ ነገር ግን ሁለቱም ወጣት ተጫዋቾች ሊሸጡ እንደሚችሉ አስባለሁ። ኮቢ ማይኖና ጋርናቾ ሊሸጡ እንደሚችሉ እየሰማን ነው። ኮቢ ማይኖ ባለፈው አመት ድንቅ የውድድር አመትን አሳልፏል። እናም እንደሱ እንግዲህ ያለ ተጫዋችን ማቆየት ካልቻሉና እሱን መሸጥ ካሰቡ በአካዳሚ ስርዓት ውስጥ መጥፎ ነገሮችን ያደርጋል። ኮቢ ማይኖን አይሸጡትም ብዬ ተስፋ አደርጋለሁ፣ ነገር ግን የምሰማው ነገር ትልቅ ስጋት ሆኖብኛል ብሏል። ስኮልስ በመጪው የክረምት ተጫዋቾች የዝውውር መስኮት ወቅት አስቸጋሪ እንደሚሆን በመፍራት ለሩበን አሞሪም የተወሰነ ሀዘኔታ አለው። በዝውውር ገበያው ባለፉት ጥቂት ዓመታትም በክለቡ ስህተቶች ብዙ ዋጋ እየከፈሉ እንደሆነ ነው የሚሰማው። አስፈሪም ምልመላ ነበር ያለፉትን እንግዲህ ያለፉት ባለፉት ጥቂት ዓመታትም ምልመላውን ከተመለከተን ዩናይትድ ጎል የሚያስቆጥር አንድ አጥቂ አላገኘም። ባስፈረሟቸው ተጫዋቾች ብዙ ፉክክር እንደነበረ አስታውሳለሁ። ሌሎች ቡድኖች በማንቸስተር ያሉ ተጫዋቾችን ለማስፈረም እየፈለጉ አይደለም። ይህ ምናልባት ችግር ሊሆን ይችላል። መጥፎ ምልመላ ነው የነበረው። ይህ አስፈሪ ምልመላ በዚህ ክረምት ማቋረጥ አለባቸው ሲልም ነው የተናገረው ፖል ስኮልስ። አዳማ ትራወሬን በነጻ ማስፈረም የሚፈልጉ ሶስት የስፔን ክለቦች። ስፔናዊውን የክንፍ ተጫዋች ከፉልሃም ጋር ያለው ኮንትራት በክረምቱ ያበቃል። እናም ፍላጎቱ ወደ ትውልድ ሀገሩ መመለስ ነው። ለክረምቱ የዝውውር ገበያ አዳማ ትራወሬ ብዙ እንግዲህ የላሊጋ ክለቦች እየፈለጉት ነው። ከፉልሃም ጋር ያለው እንግዲህ ኮንትራትም በሰኔ ወር ላይ የሚጠናቀቅ ነው። የክንፍ ተጫዋቹ ያለምንም ወጪ ለብዙ ክለቦችም እንደ ማራኪ እድልም እየታየ ነው። ሶስት የስፔን ቡድኖች ቪያሪያል፣ ሪያል ሶሴዳድ እና ሪያል ቤቲስ ለቀጣዩ የውድድር ዘመን ትራወሬን ለማምጣትም ኮዲሁ እያሰቡ ነው። የ29 ዓመቱ አዳማ ትራወሬ ወደ ስፔን እግር ኳስ መመለስ ይፈልጋል። ፍጥነቱ፣ አካላዊ ኃይሉና መስመሮችን የማያቋረጥ ችሎታውም የመጨረሻው የሜዳ ክፍል ውስጥም ፍጥነቱን እንግዲህ ለሚፈልጉ አሰልጣኞችም ተፈላጊ ሀብት እንዲሆንም አድርጎታል። በፉልሃም በ29 ጨዋታዎች ላይ ሁለት ጎሎችንና አምስት አሲስቶችን በማድረግም የቻለ ሲሆን አዳማ ትራወሬ በክረምቱ ወደ ላሊጋ የመመለስ ዓላማም አለው። በቪያሪያል ማርሲ ሚሊያኖ ጋርሲያ ቶራል በፈጣን ሽግግርም የተከላካይ መስመሩን የሚሰበር ተጫዋችም በመጨመር አስፈላጊ እንደሆነ ይገልጻሉ። በተለይም ደግሞ የአጥቂ መስመራቸው በቅርብ ጊዜያቶች ወዲህ እንዲሻሻልም እንደሚፈልጉ ሲነገር ይሰማል። ይህ በእንዲህ እንዳለ ሪያል ሶሴዳድ ታኬ ፉሶ ኩቦን በክረምቱ ወደ ሌሎች ክለቦች ለመሸጥም ከወሰኑ አዳማ ትራወሬን ማምጣት እንደ ቁልፍ አማራጭ ይመለከቱታል። የጃፓናዊው ተጫዋች መልቀቅ ለአዳማ ትራ ወሬ ዝውውር ምክንያት ይሆናል። በአንጻሩ ሪያል ቤቲስ አሁን ላይ በውሰት ላይ የሚገኘውንና የወደፊት እጣ ፈንታው ላይም ከውሳኔ ያልደረሱበትን አንቶኒን ማስፈረምም ካልቻሉ ትራወሬን እንደጠንካራ አማራጭም ይመለከቱታል ተብሎ እንደሚጠበቅ ነው መረጃዎቹ እየዘገቡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ላደመጣችሁን ስለ ተከታተላችሁን ስለምትጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደረግኩኝ በቀጣይ ፕሮግራሞቻችን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆነላችሁም ጭምር ነው በአክብሮት የምመኘው አክብሮት።